ሰላም እንደ ሰማይ የራቀው እረፍት የናፈቀው የትግራይ ህዝብ አዲስ ጦርነት እንዳይቀሰቀስ ስጋት ገብቶታል እየተባለ ነው። ለመሆኑ በመቀሌ የተፈጠረው ክስተት ምንድን ነው? እንደሚከተለው እናቀርብላችኋለን። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እዚአቶም ብድምቀት ከፍሩ ዘይከአሉ ህዝብታት እዮም እንተኾነ ግን ዛሬም የውጥረት ዜናዎች በሰበር መደመጣቸውን ቀጥለዋል። ዘወትር ውዝግብ የማያጣው የሰበር ዜናዎች ምንጭ ሆኖ የቀጠለው የሀገራችን ፖለቲካ የሰሜኑን ጦርነት ተከትሎ ውጥረት የነገሰበት የትግራይ ክልል ፖለቲካ ከድጥ ወደ ማጡ እንዲሉት ወደ ከፋ ደረጃ እየተሸጋገረ ይመስላል አሁን በመቀሌ አዲስ ውጥረት ነግሷል የመቀሌን ሰማይ ስጋት ደመና አንዣቦበታል መቀሌ ከተማ ነዋሪዎች የከፋው ጥፋት እንዳይመጣ ከወዲው ስጋት ገብቷቸዋል በዚህን ሰዓት ጉዳዩን አስመልክቶ የተለያዩ መረጃዎች እየወጡ ይገኛሉ ለመሆኑ በመቀሌ የተፈጠረው ምንድን ነው? መቀሌ ከተማን አዲስ ነገር ያጋጥሟታል ሲሉ ነዋሪዎች ተናገሩ። የህወሓት ጽሕፈት ቤት በር ላይ ድሽቃና ሞርታር በታጠቁ ከፍተኛ ታጣቂዎች ዙሪያውን ተከቧል። ትግራይ ጊዜያዊ አስተዳደር ቢሮ ዙሪያ ከወትሮ የተለየ የታጣቂዎች እንቅስቃሴ ይስተዋላል። ነዋሪዎች ምን ተፈጠረ በማለትም ተደናግጠዋል። በድብቅ ወደ መቀሌ የገቡ የሻቢያ ከፍተኛ አመራሮች ከህዋት ቡድን ጋር ስብሰባ ጀምረው ነው የሚሉ ጥቆማዎችም እየወጡ ይገኛል። የጊዜያዊ አስተዳደሩ ፕሬዚዳንት ሌትናል ጄኔራል ታደሰ ወረደ ያሉበት ሁኔታ አይታወቅም ሲል የዘገበው ዋሱ ማምር ነው። በሌላ ዜና ዛሬ በመቀሌ ከተማ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ተሰምቷል። ሰሞኑን ጀኔራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ውስኛ ያለው ማለታቸው ይታወሳል። ዛሬ ደግሞ በተሰማው ዜና በመቀሌ ከተማ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደ ቢሮ በአርሚ 31 ታጣቂዎች መከበቡ ነው የተዘገበው። ማታ የጀመረው መብታችን ይከበር የሚሉ የታጣቂዎች የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የሆኑትን ጀኔራል ታደሰ ወረደ ቢሮ ከቦ ያደሩ ሲሆን በዚህ ሰዓት ከተማው ላይ ከነፍስ ወከፍ እስከ ከባድ መሳሪያ የታጠቁ ኃይሎች በከተማዋ እየተንቀሳቀሱ ሲሆን፣ ነዋሪው ህዝብም በጭንቀት ላይ ነው። አንዳንድ ወገኖች እንደሚሉት የሞንጆሪኖ ቡድን ታደሰ ወረደን ለመጣል ወይም ለማባረር የተደረገ ሴራ ነው እያሉ ይገኛሉ፣ ሲል የዘገበው ሶሎዳ ሚዲያ ነው። አክቲቪስት ናትናኤል መኮንን በበኩሉ የሚከተለው መረጃ ማህበራዊ ሚዲያ ልጥፉ ላይ አጋርተዋል። ዛሬ ከጠዋቱ ጀምሮ ጀራል ታደሰ ወረደ ቢሮ በሞንጆሪኖ ታጣቂዎች አርሚ 31 መከበቡ ታውቋል። የህወሓት ቢሮም አካባቢም በርካታ ታጣቂዎች ሰፍረዋል። በርካታ ታጣቂዎች ሰልፍ ይዘው በከተማዋ ሲንቀሳቀሱም ታይተዋል። ታጣቂዎቹ ብሬን ና ዲሽቃ የታጠቁ መሆኑን ደረሱ መረጃዎች ያመለክታሉ። በህወሓት የሚተዳደሩ የንግድና የሌሎች ድርጅቶች የባንክ አካውንት እንዲታገድ ለሁሉም ባንኮች ተጽፏል። የአርሜ ሰላሳ አንድ ጦር አመራሮች እንዋጋለን አንዋጋም በሚል በሁለት የተከፈሉ ሲሆን አንዋጋም ያሉት መሳሪያቸውን ለቤተሰቦቻቸውና በነፃ መሬት ለሚንቀሳቀሱ ታጣቂዎች ያስረከቡ መሆኑ ተዘግበዋል። በአንድ በኩል ኤርትራ ሹማምንት ወደ መቀሌ ሳይገባ አይቀሩ፣ ሌላ በኩል ደግሞ ታደሰ ወረደ ከስልጣናቸው እንዲወርዱ የሚያደርግ ግፊት እየተካሄደ ነው የሚሉ ዘገባዎችም እየወጡ ይገኛሉ። ይህ የከተማ አሁናዊ ሁኔታ በርካታ ትርጉሞች እየተሰጠ ይገኛል። በመቀሌ ውጥረት ነግሷል። መቀሌ እንደ አገሚ ስጋት ደመና እንዣቦባታል። ይህንን የመቀሌውን አሁናዊ ሁኔታ በተመለከተ የተለያዩ ዘገባዎች እየወጡ ይገኛሉ። ክቡራትና ክቡራን፣ በጉዳዩ ላይ ጠራ መረጃ ይዘንላችሁ እንቀርባለን። እስከዚያው ሰላም ሁኑ። ሰላም ለሀገራችን ይሁን።